መጅሊስ ማለት የትም ዓለም ላይ እንዳለው ሙስሊሙ ማህበረሰብ ውስጥ ያስተሳሰብ ልዩነት ይኖራል። የአመለካከት ልዩነት ይኖራል። መሪ የሚባል ሰው ሁሉም ወይ ሱፍያ መሆን አይችልም፣ ወይ ዋሃቢያ ወር ሰለፊያ የፈለጉትን መሆን አይችልም። ህዝቡን አንድ አድርጎ አባት ሆኖ አቻችሎ አዋደው መብራት ይጠበቅበታል አይደለም እስልምና ጉዳዮች ጠቅላይ ምክር ቤት ካለው የሙስሊሙ ብዛት የሙስሊሙ ትልቅነት አንፃር። ትልቅ ዓላማ ያለው መስጂድ አካባቢ በልማት ትልቅ ስራ የሚሠራ እንደዚሁም ያለንን እድል ሁሉ ተጠቅመን ህዝባችንን በዘካ በተለያየ ሁኔታ አስተባብሮ መስጂድ አካባቢ እንደ ሌሎቹ እምነት ልማት በልማት ፎቅ በፎቅ መሆን አልነበረበትም። ግን የመጅሊስ የጻፋቸውን ወደ ሦስት መቶ ገጽ ደብዳቤዎችን የማየት እድል አግኝቻለሁ። አሁን ያሉትም የበፊቶቹ አብዛኛዎቹ ወላሂ እነዚህ ሰዎች ሙስሊሞች ናቸው አይደሉም? የሚያስብል ነው የሚጽፉት። የቁርአን ውድድር ይታገድልን፣ እገሌ የሚባል ድርጅት ይታገድልን፣ እነገሌም ፖለቲካ እየሰጠን እናሳሰራቸው፣ እንዲህ አድርገን እናስጠቃ የሚል ራሳቸው የጻፉበት ደብዳቤዎች አሉ ዛሬ በእጃችን። አንድ አጋጣሚ ልንገራችሁ። ዶክተር ጄላን እና ሀጅ ዑመር ሙስሊሙ መሃል ያለውን አንድነት እንቀርፋለን ብለው ውይይት በውለሞች በኩል በተጀመረበት ጊዜ የወቅቱ የእስልምና ጉዳዮች ፕሬዚዳንት የነበረው አቶ ኤልያስ ሬድማን አጁመር እንዲወገዱ ከሙፍቲነት ደብዳቤ ሲጽፍ ጥል ተነሳና፣ የሀገር ሽማግሌ ሲመረጥ እኔ ከወጣቶች እንዲገባ ተብዬ አባልሁ። ጉዳዩን በሰላም ለመፍታት በዚህ መሀል ላይ ምንድን ነው ችግራችሁ የምትጣሉበት ተብለው ሲጠየቁ እኛ የምንፈልገው አሏቸው፣ ኤልያስ ሬድ ነው። አንድነት የሚባል የለም፣ የጀመሩትን ያቁሙልን። አንድነት የሚባል የለም፣ የጀመሩትን ያቁሙልን።